ዋሽተሻል እማዬ፣ ዋሽተሻል። እህል ባፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል። አንቺን ያቆይልኝ ይህ ነው። አውርተው ውሎ አውርተው ቢያድሩ ምንም ማለት አይደለም። የሚልካችሁን የማይሻሻሉ ሰዎች እዚያ አካባቢ እንደዚህ መዞር ካበዙ እለትሽ ጥሩ አይደለም። እስክትሄድ ድረስ ከቤት ባትወጣ ጥሩ ነው። አዎ እንዲሻላል እንጂ አልፎ የሚቀመጡ ሰዎች አይደሉም። ብዙ አታስቢ እባክሽ። እኔ እስካለው ድረስ ሴትሽ ምንም አቷል። አነ ዝንበል ፈሳ በምን ልታድናት ነው ደግሞ አሁን? ይኑ አላደርሰልሽ። ከዛ በኋላ ስመለስ አለልኝን አደይ ክፍል 59 ይዤላችሁ መጥቻለሁ። ሳምንት ዕለት የተቋረጠው እንግዲህ አደይ ከናቷ ጋር ተቀላቅላ ደስ የሚል ጊዜ እያሳለፈች ነበር። ከዛም የፍቅርናትም ወደ ቤቷ ተመልሳለች። እንግዲህ የፍቅርናት ወደ ቤቷ ስትመለስ ለማንም አልተናገረችም ነበረ። አደይም እንግዲህ ገጠር ከገባይ በኋላ አገሩን ወጣ ብላ ዞር ዞር ለማለት ወጣ እንዳለች የአባቷ ጓደኞች አይተዋታል። እነሱም ካዩት በኋላ በል እንዳታይን፣ ያችኮ አደይ ናት። በል ለጋሽዬ ደውለን መናገር ይኖርብናል ብለው እሳ እነሱም ዞር አሉ ካደይ። እንግዲህ እነሱም ለአደይ አባት ደውለው ተናግረዋል። ጋሽዬ፣ ጋሽዬ የምስራች አሉ ማለት ነው። እሳቸውም እንግዲህ መለስ አድርገው ምስር ብሉ፣ ምን ተገኘ አሉ ማለት ነው። አደይ እኮ ከዚህ መጥታለች አሏቸው። ከዛ በኋላ ልክ እንደዛ እንዳሏቸው፣ ካይናችሁ እንዳትሰወር ይዛችሁ ጠብቁኝ፣ እንዳትሰወር ካይናችሁ ይዛችሁ ጠብቁኝ ብለው እነሱም እንግዲህ አደይን ያው እየተከታተሏት እና እየጠበቋት ነው ማለት ነው። እንግዲህ የብርሃኔ ጓደኛ ደግሞ አረቂያ ጠጥቼ የሚሆነውን ሁሉ አስለፈልፋቸዋለሁ እያለ ነበር ለብርሃኔ። ሌላው እንግዲህ ወደዚህ ወደ ከተማ ስንመለስ የፍቅር እናት አደይ ለምን ከቤት እንደወጣች በጣም ቆጭቷቸዋል። ምን ሆና ነው? በጣም ቻይና በጣም ታጋሽ ልጅ ናት እውነት ፍቅር አስቸግራት ነው አደይ በፍላጎቷ ነው የሄደችው እያለች በውስጧ በጣም ጥያቄ ፈጥሮባት ነበር። ከዛ በኋላ ግን ቀስ ብለው የእንትናን እህት ሄደው አደይ ምን ሆና ነው ከዚህ ቤት ሄደችው ብለው ጠየቋት። እሷም ፍቅር ናት እኮ ያስወጣቻት ፍቅር ነች። ከዚህ ቤት አንቺ ሂጂ ብላሻለች፣ አልፈልግሽም ከቤት ውጭ ብላሻለች ብላ እንድትወጣ ያደረገቻት እኮ ፍቅር ናት። አንቺ አይደለሽም እንዲህ ሂጂ አልሻት አለቻት ማለት ነው። ከዛ በኋላ እንዲህ ነው ብላ እንግዲህ ሁሉንም ነገር ከሰማይ በኋላ ተመልሳ ወደ ሳሎን ፍቅር ጋር መጣች። ፍቅር ጋር ከመጣች በኋላ ፍቅር፣ እኔ አዴ ከዚህ ቤት ትወጣ ብይሻለሁ እንዴ አለቻት። ራላልሽኝም እማዬ አለች። አሁን ሂጂ ግቢና እረፍት አድርጊ መኝታ ክፍልሽ ከዛ እኔና አንቺ እነጋገራለን አለቻት። ከዛ ቤዛ ቡና እያፈላች ነበረ። ከዛ በኋላ ወይዘሮ ቤዛ እንግዲህ ቡናዋን እያፈላች ሴትየዋ ሙጥ ሙጥ ስትል፣ አንቺ ደግሞ እዚህ ቤት የመጣ ሰው ሁላ እንድታከብሪ እፈልጋለው። ዝም ብለሽ አፍሽን አትክፈቺ፣ አርፈሽ ስራሽን ስሪ አለቻት ማለት ነው። ከዛ በኋላ እሷም እሺ አለች ማለት ነው። ከዛ ዴቭም እንግዲህ አደይን መፈለግ አለብን አሉ። የፍቅርም እናት አደይን እናንተ ደግሞ አደይን ከየትም ብላችሁ ፈልጋችሁ አምጡልኝ አለቻቸው ባርኮትንና ዴቭን። ከዛ በኋላ ዴቭም ወደዛው ድግ ብሎ አደይን መፈለግ አለብን አለ ማለት ነው። እንዲህ ተረጋጋ እንጂ አሁን የት ነው የምትፈልጋት፣ ቀኑም እየመሸነው አለ ዴቭ ባርኮት። ከዛ በኋላ እናትየዋም ነገ ነው የምትሄዱት፣ ነገ ትፈልጓት አላችሁ፣ ዛሬማ መሽቷል እኮ ነገ ጠዋት አለች። ከዛ በኋላ እንግዲህ አድሮ ከነጋ በኋላ ጠዋት ተነስተው ለመሄድ ጉድ ጉድ እያሉ ወዴት ነው የምትሄደው? ማዴ መፈለግ አለብኝ። ማን ይወስድሃል? አለው ዴቭ ባርኮት። ኪንጎ ይወስደኛል አለ። ከዛ ዴቭ እንግዲህ ወጥቶ ኪንጎን እየፈለገው፣ ኪንጎን ግን አላገኘውም ማለት ነው። ወዴ አደይ ከእናቷ ስር ቁጭ ብላ እናቷ ተኝተው ነበረ። ከዛ በኋላ ትንሽ ተኩሰዋል። ከዛ ብርሃን ስመጣ ብርሃን እማየኮት ትንሽ ተኩሳለች። ያማታል እንዴ? እንደዚህ ስትላት አይ ምንም አይላትም። ታያት ትንሽ ትተኛና ስትነሳ ቡና በዳማ ከሴ ስጣታለሁ ምንም አይላትም አለች። ከዛ በኋላ እንግዲህ የብርሃን ጓደኛም ተጠንቀቂ፣ አንቺ እዚህ ከተካ ከተማ እዚህ የመጣሽው ለምንድን ነው ግን? ራስሽን ጥንቃቄ እያደረግሻ አላት። ከዛ በኋላ እሷም እሺ አለች። አደይም እሺ አለች። እኔ እዚህ የመጣሁት ከሁሉም ጋር ተጣልቼ ነው፣ ግን እዚህ የመጣሁት ለእረፍት ነው ለማሰብ ነው የመጣሁት አለች። አደይም ከዛ እሺ አለ። ከዛ በኋላ እሱም እንግዲህ እኔ ልሂድ ብሎ ተነስቶ ወደ ነዛ ወደ አደይ አባት ጓደኞች ሄደ ማለት ነው። እዛም ከሄደ በኋላ መስክ ላይ ቁጭ ብለው አገኛቸው። ከዛ ይሄው መጣ እኮ መጣ፣ ይሄ ሴት አውል እያሉ ከዛ በኋላ ምን ነው ምን ፈለክ ከኛ ጋስ ምን ቀላቀለህ ሲሉት እኔ እንዲያው እዛች ብርቄ ቤት ሄጅ አንድ ሁለት ላለው ብዬ ነበር እናንተን በሩቁ ሳያችሁ ወደ እናንተ መጣሁ አለ ከዛ እኛ ከአንተ ጋር መጠጣት አንፈልግም አለ አንደኛው አንደኛው ደግሞ ልጋብዘን ነው እንዲ ለ አዎ ጋብዛችኋለሁ ሲለው ተነስተው ይዟቸው ወደ አረቄው ቤት ሄዱ ማለት ነው እንግዲህ አረቄው ቤት ሄደው አረቄያቸውን እየጠጣጣጣጡ አንዳንድ እያወሩ እያለ ያው ከጠጣችሁ መቼም ትለፈልፋላችሁ አይደል? እንግዲህ ቀስ እያለ ደንዘዝ ሲላቸው ስልካቸውን ብድግ አድርጎ ወደ ውጭ ወጣ ማለት ነው። ያደይ ማናት የብርሃን ጓደኛ ማለት ነው። ከዛ በኋላ ከወጣ በኋላ ለአባትየው ደውሎ ስልኩን ማታነሳው ለምንድን ነው አንተ ብሎ እንግዲህ ድምፁን ቀይሮ በሌላ ሰው አስመስሎ የአባትየው ነገ እንደሚመለስ ለብርሃን ጓደኛ ተናግሯል። ከዛ በኋላ እንግዲህ እያወራ እየተንሾካሾከ እያወራ እያለ ሁለቱ የአዴ አባት ጓደኞች ከኋላው ደርሰውበታል። ይደበድቡት ይሆን? እዛው ስልኩን ይቀበሉት ይሆን? ምክንያቱም ስልካቸውን ወስዶባቸው ነው እንደዛ ያደረገው። እንግዲህ ሌላው ቀሪውን ከድራማው እናየዋለን ማለት ነው። አደይ እውነት ከአባቷ አምልጣ ወደ ከተማ ተመልሳት መጣ ይሆን ወይስ እንዴት ታደርግ ይሆን? ሌላው እናቷም በጣም ተጨንቀው በህልማቸው ልጄን ተውልኝ፣ በቃ ተዋት፣ አንተ አባቱ አይደለህም እያሉ በህልማቸው እያዩ ነበረ። ብቻ እንግዲህ እዚጋ እነፍቅርም ወደ አዴይ ወደ ነፍቅር ቤት እንድትመጣ አትፈልግም ፍቅር። ሌሎቹ ቢፈልጉም ፍቅር ግን ያውነች ምንም አልተለወጠችም ማለት ነው። እንግዲህ ለሊም ስልክ እየደወለች ነበር፣ ዴቭም ስልክ እየደወለላት ነበር። አደይ ግን እያነሳችላቸው አይደለም ማለት ነው። ምክንያቱም እሷ የማሰቢያ ጊዜ ፈልጋ ነበር የሄደችው ግን እዛ ገጠር ምንም የምታስብበት ጊዜ አላገኘችም። አሁንም እዛ ገጠርም ከሄደች በኋላ ደግሞ ብርሃኔና የብርሃኔ ጓደኛ በጣም ሲያጨናንቋት በቃ ኔ ትንሽ ብቻ የልሁን ብላ ወደ ውጭ ወጣች። ወደ ውጭ ከወጣች በኋላ ስለ ኪንጎና ስለ ዴቭ ማሰብ ጀመረች። ስለ ሁለቱ እያሰበች ነበረ። እውነት ከማንኞቹ ፍቅር ይዛት ይሆናዴ? ለማንኛውም ቀሪውን ከድራማው እናየዋለን። ለዚህ ቻናል አዲስ ሲሆናችሁ ቻናሉ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ፣ ሼር እያረጋችሁም አበረታቱኝ። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛለኝ።